ለ3 በኢየሱስ አረኮ አው እንገናኛለን። ሃይስኩል ተማሪዎች ናቸው። እሺ ምናምን ከዛ

እንግዲህ ተመልካቾቻችን አሁን የጌም ሰዓት ላይ ነው የምንገኘው። አሁን ከዚህ በኋላ አያገባኝም። ይህንን ፕሮግራም የሚመራው ብሩክ ነው። ወደ ብሩክ እንግዲህ ወደ ቀጣዩ ስቴፓችን ተሻግረናል። እዚ ጋር የምትመለከቱት ለቅጣት የተዘጋጀ ነው። እኔ ምቀጣ አይመስለኝም አለኝ፣ ታለንቱ አለ። አሁን ቀጣዩ ጌሙን እንዴት ነው የምናደርገው? የተለያዩ ስዕሎች ወይም ደግሞ ቪዲዮዎች፣ ብቻ በምልክት ሊገለጹ የሚችሉ ነገሮች ከኋላ ባለው ቴሌቪዥን ላይ ዲስፕሌይ ይደረጋሉ። እዛ ጋር ባለው ማለት ነው። ነገር ግን ዋናውን ስራ የሚሰሩት እዚ ጋር የሚያምሩት እዚ ጋር ከፍለፊት የምትመለከቷቸው ልጆችና ሰዎች ናቸው ማለት ነው። ስለዚህ እነሱ በምልክት ያንን አይተው ያስረዱናል። ከኛ ውስጥ የመለሰ ሰው ሁለቱን ይቀጣል ማለት ነው። በማይም ማለት ነው፣ በማይም ነው የሚያስረዱት። ከዛ በኋላ በምልክት ካስረዱም በኋላ የመለሰ ቀድሞ የመለሰ ሰው እኔ ለምሳሌ እኔ ስለምመለስ የታወቀ ነገር ነው። እናንተ እናንተ እቀጣችኋለሁ ማለት ነው። እናንተም ከመለሳችሁ፣ አንቺም ከመለስሽ ሁለታችንን፣ እሷም ከመለሰች ሁለታችንም። እንደዛ እያደረግን እንቀጥላለን ማለት ነው። ስለዚህ መቀጠል እንችላለን። አሁን እናንተ በደንብ አስረዱንሽ እንዳታስበሉን አደራ እንደ ሮጭ ይሄድኩ ለመምላት አይመስለም። ለካ እዚህ ሆኜ ነው የምቀጣው። ለካ ሁለት ሰው ነው የምቀጣው። ቦታችሁን ትይዙ በግራ እና በቀኝ፣ ቦታችሁን ትይዙ በግራ እና በቀኝ። ገዛችሁ ፎክሮ። በነገራችሁ ላይ ቅድም ተመልካቾቻችን ብሮኬ ነው ያሳዘነኝ ነት ለመናገር እኔ ስለመቀጣ ብሎ

አዝ ብሎ የሚበላ ብቻ ከምናደርገው ጎራ ይላል። ጎበዝ። አዎ። ብሩኬ ደግሞ ብሩኬ ደግሞ አዋዜ ይሄ ማለት ነው። አንድ መሙላት አለበት። ማንኪያ መሙላት እንደሱ አይደለም ሙልት

በተረፋችሁ እስከ ዛሬ ካቀረባችሁት ዜና የዛሬውን ያቃጠላችሁ ኑሮን የሆነ እስቲ በስራችሁ ላይ የማትረሱስ ነገር ያጋጠማችሁ ነገር? በስራችሁ እኔ በስሬ የማረሰው ማሰባሳ ነኝ እኮ። የለም፣ ለጊዜው የለም። ብሩኬስ እኔ ብዙ ጊዜ ያው የምታቸው በጭወት ነው አትጩ ነው ማለት ይሰማናል፣ ይላል ድምጼ ደግሞ እኔ ቀስ ማለት አይችልም። እና አንዱ ሰውዬ እንደዚህ አስቆመኝና ብሩክ ብሩክ ሲለኝ፣ ያው በቃ ሊጨብጠኝ ስለሆነ የመጣው ወረድኩኝ። እንምና ከመኪናው ወርጄም ነው የሌዘር ጃኬቱን ነው አውልቆ መሬት እባክህን፣ ይሰማናል፣ አትጩ በቃ ዜናው ጥሩ ነው፣ ግን አትጩ በቃ ይሰማናል። ልጆቼ እየደነገጡ ነው አሁን አልመጣልሽም። አንቺ አሁን ትቶሻል። እኔ ደግሞ የሀይስኩል ተማሪዎች ናቸው ዘጠኛ አስረኛ ክፍል ምናምን ይሆናሉ እና ዞሬ በቃ ታዋቂ ሆኛለሁ አናቅሽም። እንዳልንጠባረርባቸው ጎበዝ ነው። እንግዲህ ቲጂ ቀታናለች። አሁን ቀጣዩ ተራ የኔ ነው የሚሆነው ብዬ ተስፋ አደርጋለሁ። ወደ ቀጣዩ ጥያቄ እንሄዳለን። መጋረጃ፣ መጋረጃ ሲገለጥ መስኮት፣ በር፣ የተገለጠ መጋረጃ፣ የቲያትር መጋረጃ ተከፈተ

ሲጂ ወየ፣ እዛ ጋር ያለው ነው። አረንጓዴው ነው የማንካ ያለበት። አንቺ ደግሞ ተው ተው ተው። ይሄ ቃሪያው ማለት ይሄ ማለት እኮ ይሄ ነው፣ ፍሬ አለው። አዎ፣ ይሄ ሥራ ከነፍሬ ላጥላጥ ማድረግ ነው። እ እስቲ አንዴ ሞራል ስጧቸው፣ ላጥላጥ ያድርጉት። ሲጂ ብድግ፣ እየሞላሽ ኧረ ይቺ መቶ ነው። አሁን እኔ እሞላለሁ አንቺም ይሄን ያዥ። አይቻልም እ ሚጥጥዬ ከሆነች ሁለት ነው። አይ ይሄንን የምትበይው። አይ ፍሬ የለም ፍራፍሬ የለም። ያዥ ይኸው አያችሁት። ጀምሪ የማየው እኔ

በነገሩች ላይ ነፂዬ አፍሽ ላይ ባቆየሽው ቁጥር ነው የምትቃጠየው። ዋጥ ማድረግ ነው የሚሻለሽ። ቀጣዩ ላይ ደግሞ በደንብ ለ በነገራችሁ ላይ እዚህ መውጣታችሁ ካልቀረ እስኪ ማስተላለፍ የምትፈልጉት መንገር ትይዥ ጋር ከመጣሁ ያው ቅር ይሄንን መንገር እፈልጋለሁ ብላችሁ የምትሉት ይፈልጋችሁትን ነገር አውሪው እናንተ። ቤት በቅናሽ የሚያገኙበትን ጊዜ ሲጠብቁ ነበር። ጊዜው አሁን ደርሷል። ከአልሳን ፕሮፐርቲስ ወደ ህልም ቤቱ የሚቀርቡበትን ለአጭር ጊዜ የሚቆይ ልዩ የአረፋ በዓል ቅናሽ ለእርስና ለቤተሰቡ ይዘንሎ መጥተናል። እንዲሁም ከ25 ፐርሰንት ጀምሮ ለሚከፍሉ ደንበኞቻችን ልዩ የአከፋፈል ቅናሽ አድርገናል። ከባለ አንድ እስከ ባለ ሶስት መኝታ አማራጭ፣ ሰፊ ቴራስ እንዲሁም ጂም ጥረትን ከውበት ጋር አድርጎ ሁሉንም በአንድ ቦታ አልሳን ፕሮፐርቲስ የታማኝ እጆች ውጤት። ጥሩ ነው በነገር ነጭ ሽንኩርት አለ ዝንጅብል አለ ምናምን በጣም ወሳኝ ነገር ነው ቴንክ ዩ እየቆየ ሴር ነው የሚያቃጥለው በነገር ሌላም ጊዜ የቲክታክ ላይ ጌም ውስጥ ምናምን ስትገቡ እንደዚህ ስትበላሉ እንደዛ ስታደርጊ ቶሎ አኛኛኛኛ ዋጥ አፈሽ ላይ ቀደም ስራ ሁሉን ይወጣ ኑሮ አልከበዳትም፣ ማለት ነው። እኛ ኑሮ የከበደን ሰው ብዙ ያቃጥል። ቆይ ኑሮ አልከበደኝም? አግብተሃል? አይ አላገባሁም። ላይ ታዲያ ሰዓት ገባ ነው እንዴ? ያው ኑሮ አይደል፣ ያው ኑሮ አይደል እንዴ። ውሃ ግን ያብስብሻል በነገርሽ ላይ ኦኬ። ከዛ በቃ እስከ ማታ አታወራ ማለት ነው። ስደግምበት ይተዋታል። እስከዛ አውራኝ እስኪ ብሩክዬ። ያው ማስተላለፍ የምፈልገው የተለየ ነገር የለም። ፕሮግራምሽን በጣም ነው የምንወደው። ቲጂዬ በጣም ኢነርጀቲክ ነሽ እና ደስ ይላል በጣም ሁሉንም ከኦዲየንሱንም ሁሉንም እያነቃቃሽ የምትይዙ ነገር እንግዲህ በቃ ታለንት፣ የመድረኳ ንግስት በትክክል እና በጣም ደስ ይላል እውነት። በጣም ነው የምንወድሽ የምናከብርሽ። ሙሉ የዓባይ ቲቪ ክሩ ደግሞ በጣም ጎበዞኝ ናቸውና እንወዳቸዋለን። በጣም አሪፍ። በዚ አጋጣሚ እንደውም እንትን ብናረቅ እናንተ ዓባይ ቲቪን እኮ ነው ያመሰገነው ዝም ነው የሚባል እንዲ አባይ ቲቪ የኢትዮጵያ ምርጥ እኮ ነው። እንደ ስሙ ምርጥ ስራ አይደል እያቀረብን ያለነው። ስለዚህ አባይ ቲቪ የሆነ በአባይ ቲቪ የሆነ ዜና ስራ ብንለው ብሩኬ ምን ሊሰራ ይችላል? እስኪ ዜና ስራ በዚህ ሰዓት ሰበር ምናምን እ በዚህ ሰዓት በተሰማ ሰበር መረጃ በአባይ ቴሌቪዥን የሚተላለፈው ሰከላ ሾው ከኢትዮጵያ ካሉ ሾዎች መካከል አንደኛ በመባል ተሸልሟል። እጅግ ደስ ብሏቸዋል። እንኳን ደስ አላቸው። ሽልማት ሽልማት ላይ ያነቀው ምን ልበላል? በጣም አሪፍ። በቅርቡ ይሸለማል። አንቺ የሚቀጥለው ላይ ደግሞ አለሽበት እስቲ አንቺ መጀመሪያ መናገር የምትፈልጊው ነገር ካለ ቲጂ ጋር መምጣት ማውራት የምትፈልጊ ነገር። ቴንክዩ ስለጋበዛችሁ ከዛ መ ስለተቃጠልኩ ልቃጥልኔ ፍቅር ማመሰግናለ። እና ሶሻል ሚዲያ ያላችሁ ሰዎች ቲክቶክ ላይ ነፂ ብላችሁ ሰርች አድርግማ፣ ፎሎ አድርግ። ሦስት ዓመት እሷ አንድ ዓመት አይደለች። ስለዚህ የዛሬ ፎሎ የምታደርጓት ሰዎች የብሩኬን ቶሎ አልፎት ይሄዳል። ቢያንስ የተቃጠለችው በሱ እና ካክሳት አለ ማለት ነው። ለነገሩ እሷን ስታረጉ ብሩኬንም ስለምታረጉ መሄዱ አይቀርም ማለት ነው አይደል? እኮ እኮ ያንቺ ጥጥ ነው ያልሽው፣ አንድ ነው የምታየው። ያቺ ያቺ ነች። አዎ ቆጮ ቆጮ። አዎ እሺ፣ ነፂ ደግሞ ቸኩለሽበታል። በጣም አሳዝነሽኛል። ስለዚህ ቀዩን ይሄ እጅ አጠገብሽ አለ ማለት ነው። እሱ ሰበር ዜና ሁሉ ያጋጥማል። ሌላ ሰው ሰማን አትጣ። ያቺን ብድግ አድርገሽ ትንሽ ነው፣ አይከብድም። ቶሎ ቶሎ ቶሎ ሞራል ስጪው። ብሩኬ ግን ያገናኛል ወደ ቦታችን ሞራል ምንም ማድረግ አይቻልም ቀጣይ ጥያቄ አለ እ አለ ኧረ በቃ በቃ ሬዛ ነው ዛሬ የምንወጣው አይዞህ አይዞህ ሞከር

እሺ በሆነ በሆነ ካራክተር በትቃጭ ደስ ይለኛል፣ ቢያንስ አንቺን እያየው እንድጽናና። ወይ በፍንዳታ ወይ በወንድ ወይ በእናት ምንም። እኔ ቅድም ልብልብ ብያለሁ። ያለን ሁለታችሁ ያዙ፣ ብሉ። ቃሪያውን ያዝ። ወፈረ ደልደል ያለ ጥሩ ነው። ወፍራም ሲሆን አያቃጥልም። ሞራል ስጧቸው፣ እስከዛ ድረስ አልወድም ይሄን ነገር ማወጥ። አልችልም፣ አልችልም በልቻ አላቅም ነው። ይሄን አባቴ ረጅም ሰዓት ካቆየ ተቃጣኒ እንደውጭ ጨጓራዬ ጋር መፍጫት ጀምሯል። ውሃ ወይ ስጡኛ ግድ ነው።

ምን አስበሽ መቼም ነው እጠቅላለሁ፣ አውቀለሁ ቃሪያ አይበላም ብለሽ ምን ልታረጊ ትደግማለሽ? አልበላም። ወደ ቀጣዩ ጥያቄ ኖ፣ መልስ ነው ኖ መልስ። ወደ እሚቀጥለው ጥያቄ እሺ። ደስ የለም ግን ሁላችንም እንትን ብለናል፣ ቀጥተናል፣ እናንተናል። ቀጥልሽ አሁን እ መገልበጥ እኔ መለስ መጀመሪያ ምን መሀከል ነው? መጨረሻስ? መጨረሻ ውረድ። ቃሪያንም የማስደግመው እንግዲህ ብሩክዬ ቃሪያው ግንዝም ብዬ ሳስበው ሳስበው ምን ላርግ መሰለ፣ ብሩክዬ እቻ ዋዚዋን ትበላለህ። እሺ አሁን እሷን ትበላለህ። ነፂዬን ደግሞ ኒኒ እናት በቃ ሰናፍጭ ይሄ መችላ አቃተን ብዙ ትንሽ እንግዲህ ጥያቄዎቻችንን ጨርሰናል። አደካክሙናል። በጣም ከባድ ነበረ እውነት ነፂም፣ ቲጂም በጣም ነው የማመሰግነው። በጣም ነው የምወዳቸው እድሉን ስለሰጣችሁ መምራት። ስለዚህ ከማጠቃለላችን በፊት ግን ቲጂ አሁን የፊታችን እሑድ አንድ ቲያትር አለሽ የሚማረግ። ስለዚህ እዚሁ እስካለው ኦዲየንስ ደግሞ የተወሰኑትን እንጋብዛቸው ደስ ይለኛል። ሰብሰብ ብለን እንድናይሽ ደስማ እሁድም ደካ ላንተ ትመጣላችሁ፣ እኛም እንመጣለን። ብሩኬም ነፂም ተጋብዘዋል። ስለዚህ ሁለቱም እንመጣለን፣ ሁለቱም ይመጣሉ። ርዕሱ ራሱ ያስቃል። ኦልሬዲ አልተመረቀም፣ ተከፈተም። ምርቃቱን በሰፊው ማስመረቃችን አይቀርም። ስለዚህ የመጀመሪያው ጥያቄ የሚሆነው ቲጂ፣ የመድረኳ ፈርጥ፣ የመድረኳ ንግስት የምትተውንበት የምትሰራበት ቲያትር ርዕሱ ምን ይባላል? እኔ ልምረጥ ነው። በጣም ነው የማመሰግነው እድሉን ስለሰጠሽኝ መጥቻ ያለውኝ ደስ ብሎኛል። አንቺ የምትሰሪበትን ቲያትርም ስላየውን ደጋግ ደጋግ ሰይጣኖች የሚባለው አንቺ የምትሰሪውን እርስ ቲያትርም ስላየውኝ በጣም ነው ደስ ያለኝ። ስለዚህ መልሱ ተመልሷል። ደጋግ ሰይጣኖች፣ ደጋግ ሰይጣኖች ከልብ ነው የማመሰግነው። የሎሬት ተማሪዎች ከልብ ነው የማመሰግናችሁ። ደጋግ ሰይጣኖች እንግዲህ በሀገር ፍቅር ለአጭር ጊዜ በእሁድ ስምንት ሰዓት ላይ ቲያትራችንን እናሳያለን። ቲጂ በመድረክ ላይ አትመጭሞ ያላችሁ በሙሉ እሁድ ስምንት ሰዓት ሀገር ፍቅር ታገኙኛላችሁ። ሌሎች የመድረክ ፈርጦች አሉ። መታችሁ ተምራችሁ ተዝናንታችሁ ጉንጫችሁን አሟችሁ ነው የምትመለሱት። ስለዚህ እሁድ የደጋግ ሰይጣኖች ተጋባዥ ሆነሻል። ከልብ ነው የማመሰግንሽ ማለት ነው። በጣም አሪፍ አ ምን ቀረን? ምንም አልቀረን፣ የቀረን ነገር የለም። በጣም ቆንጆ ቆይታ ነበር። እንትን መድረኩን ለአንቺ ብተወው ና እንግዲህ ብትዘጊውም ትችያለሽ። እሺ እናንተ ከመምጣታችሁ ካልቀራ የሆነ ነገር ብላችሁ ብትወሩ ደስ ይለኛል። ወደፊት ምን ማድረግ ትፈልጋለህ? በሶሻል ሚዲያም ይሁን በአስተማሪነት ለሀገር ለኢትዮጵያ የራስን አሻራ ጥለህ ሂድ ብልህ ምን አድርገ ማለፍ ትፈልጋለህ? ይህን ጥያቄ ለነፂም ጭምር ነው ሁለታችሁም። እሺ እሺ። ያው እኔ የመምህርነቱን ሙያውን በጣም ስለምወደውም እችለዋለውም ብዬ በደንብ በኮንፊደንስ የምናገረው ነገር ስለሆነ በየሶሻል ሚዲያ ትሬኒንጎችን እንሰጣለን። መምህርነቱን ጎን ለጎን ሚሄዱ ሊሄዱ የሚችሉ ነገሮችን በሙሉ እስካሁንም እየሰጠውኝ ቆይቻለሁ። ያው የሶሻል ሚዲያ ስልጠናዎችን እሰጣለሁ፣ በዌብሳይትም በ ቴሌግራምም በኖርማል በአካልም የተወሰኑ የተለያዩ ሴሚናሮችን አዘጋጃለሁ እና በዛ ውስጥ ነው መቀጠል በፈለገው ከትምህርት ጋር የተያያዘ ነገርን እስከ መጨረሻው ሶሻል ሚዲያ ላይ ብመጣም ሶሻል ሚዲያውንም ለሌሎች እንዲጠቀሙበት ስልጠና ማድረግ ስለሚቻል በዛ ሁኔታ ውስጥ ቀጥላለሁ። ስለዚህ ማንኛውም ኢትዮጵያዊ እዚህ ምድር ላይ ትልቁ ነገር ማወቅ ነው። ትንሹ እና ደካማው ነገር ደግሞ መሃይምነት ነው እና ሁላችንም ብዙ ነገሮችን ለማወቅ ብንጥር ጥሩ ነው ብዬ አስባለሁ። በሁሉም ዘርፍ ላሉት ነው ይሄና መጽ አንቺ ጋር መቷል። እሺ እኔም የምፈልገው በአርቱ ዙሪያ አርቱ ውስጥ ነው ያለሁት አሁንና በምሰራበት ዙሪያ የራሴን አሻራ ኢትዮጵያ ላይ ማሳረፍ እፈልጋለሁ። በኢትዮጵያ የፊልምና የቲያትር ኢንዱስትሪው ላይ ማለት ነው። በተለያዩ ዘርፍ በቃ ማስባቸው ብዙ ነገሮች አሉ። እግዚአብሔር ከፈቀደ እንዲሳኩ የሚፈልጋቸው ነገሮች አሉና በቲያትሩም በፊልሙም ተሳተፊ ጥሩ ነገር ኢንዱስትሪውን የሚቀይር አይነት ነገር ላይ መሳተፍ እፈልጋለሁ። መስራት እፈልጋለሁ። እግዚአብሔር ያሳካልኝ። ሳውንድ ፊት ትያትር ወይ ፊልም ሰርተሽ ታውቂያለሽለቅ ሰርተሽ አታቂ ነው። ወደፊት ስቴጅ ላይ የፕሮፌሽናል መድረኮች ልውጣ ብለሽ ብትይ የመስራት አቅሙም ፍላጎቱም አለሽ? በደንብ አለኝ ፍላጎቱ በደንብ አለኝ። ዋናው ነገር ፍላጎት ነው። ከዛ በኋላ ትንሽ ታለንት ሲጨመርበት በደንብ የመውጣት እንትን አለው እና በደንብ መሳተፍ እፈልጋለሁ። ይሳተፋለሁ። በጣም አሪፍ ነፂ፣ ከልብ ነው የማመሰግነው ብሩኬ መት ምረት በነበራችሁ ቆንጆ ቆይታ ስላደረግን ሰፊ ሰዓት ከእናንተ ጋር ቢኖረኝ ና እየአንዳንዱ ቅድም በተለይ ልቤ ውስጥ ግብት ትብሎ የቀረና ምን አለ ሰፊ ሰዓት በኖረኝ ከብሩኪ ጋር ረጅም ሰዓት ባወራሁ ብዬ እንድል ያደረገ ነበር። ና ሶሻል ሚዲያውን ስጠቀም በድህነት ስታድግ ብለ ነበር። ሁለቴ ነው ያንን ቃል ያነሳለኝ። አይውሽ የስለዛሽ ነገር ስላስተዳደግ ለቤተሰቦች ያሉን ነገሮች ፈልፍዬ ባወጣና ብት ተነፍስ ባደረግኩ ደስ ይለኝ ነበር። ድጋሚ መገናኘታችን አይቀርም እንገናኛለን። ስለ እድገትህ ይህንን ድህነት እንዴት እንደተበቀልከው ከምን ተነስተህ እዚህ ጋር እንደደረስክ የሚሉትን ነገሮች በደንብ እናወራለን። በደንብ መስመር ውስጥ መግባት ነው። ወደፊት ደግሞ ትልቅ ደረጃ ደርሳለሁ ብዬ አስባለሁ። አሁን መስመሩ ሲታይሽ ያንን ነው። ድህነትን ማሸነፍ ምለው አሁን የተለየ እንትን ኖሮ ሳይሆን መስመር ውስጥ ገቢና ያንን እድል ብዙዎች አላገኙም። መስመሩን ያጡታል እና እኔ ያን መስመር ስላገኘው ስለዚህ ጋፈጠዋለሁ ብዬ ስላሰብኩ ነው። በጣም አሪፍ። ስለዚህ ድጋሜ አግኝቼ በደንብ ብናወራ ሰፊ ሰዓት አግኝተን እናወራልን ብዬ አስባለሁ። ከብሩኬ ጋር ነጽዬ፣ ከአንችም ጋር እንደዛው። ድጋሜ አንችን ደግሞ በምንድነው የማገኝሽ? ፕሮፌሽናል መድረክ ላይ ወጥቻለሁ፣ የራሴን ፊልም ሰርቻለሁ፣ ወይም መሪቷን የሆኜ ፊልም ሰርቻለሁ ብለሽ ስትኝ፣ ድጋሜ ደግሞ አብረን በቅርቡ በቅርቡ እንገናኛለን ብዬ አስባለሁኝ። ስለዚህ ለሰጣችሁኝ ጊዜ ለሰጣችሁኝ የጌም ቆይታው ምናምን በቃ ለሰጣችሁኝ ሰዓት በዚህ ሰዓት ሰዓት ጊዜ ያደለ ከባዱ ነገር ከባዱ ነገር በዋጋ የማይተመንለት ነገር ስለሰጣችሁኝ ከእድሜያችሁ ላይ ቆርጣችሁን የሰጣችሁኝ ዛሬን አብራችን ስትቆዩ ና ስለነበረን ቆይታ ከልብ ነው የማመሰግናችሁ። ድጋሜ እናመሰግናለን። በጣም ስላገኛችሁ ኔ ጌታ ኔ አንቺንም የኔ ፍቅር ከልብ ነው ሁላችሁንም የማመሰግናችሁ።